መቶ ሀምሳ ሺህ ትባላለች። ባለ 15 ኪሎ ዋጋ 150 ሺህ። ሰላም ሰላም የተወደዳችሁ የተከበራችሁ የቢዝነስ ታራ ሚዲያ ተከታታዮች እንዴት ሰንብታችኋል? በያላችሁበት በእያላችሁበት መልካም እየተመኘን እንደሚታወቀው የቢዝነስ ታራ ሚዲያ ለእናንተ ይጠቅማል ይበጃል ያላችሁን የተለያዩ ወቅታዊ ገበያችሁን ወደናንተ እንደሚያደርስ ይታወቃል። ታዲያስ በዛሬው ዝግጅታችን እዚህ መሀል ፒያሳ ተገኝተን ዘመናዊ የዳቦ መጋገሪያ ማሽኖችን ወቅታዊ ገበያቸው ምን ይመስላል የሚለውን መረጃ ወደናንተ የምናደርስ ይሆናል። አሁንም ለቻናላችን አዲስ ይሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ የቢዝነስ ታራ ሚዲያ የሚለቃችሁን የተለያዩ ገበያ ጥናቶችን እንድትከታተሉ በአክብሮት እንጋብዛችኋለን። መልካም ቆይታ ለተመልካቾች ምን አስታውቅልኝና ምን አይነት ማሽኖች ለገበያ እንደምታቀርቡ እንዲሁም ደግሞ ማሽኖቻችሁ ለምን አገልግሎት እንደሚውሉ ሰፋ አድርገህ ለተመልካች ብታደርስልኝ። ስፋ ይባላል የምናቀርበው የዳቦ መጋገሪያና ማውኪያ ናቸው። መጋገሪያ አንደኛ ብራንድ የሚባለው የኮሪያ ብራንድ ናቸው። ባለ ሁለትና ባለ ሶስት አለ። ማውኪያ ባለ ሀያ አለ፣ ባለ 16 አለ፣ ባለ ስምንት አለ። ሚክሰርም ባለ 25 አለ፣ ባለ ሀያ አለ። እነሱም ሶስት አይነት መቃየሪያ ያላቸው አንድ በአንድ እስኪ እየዞር እስክንያቸው እስኪ ከዚህን ጀምርና ምን ያህል ኪሎ ነው በአንድ ጊዜ የሚያቦካ ይቺ 15 ኪሎ ናት በአንድ የ15 ኪሎ ነው የሚያቦካው በዛ ላይ ደግሞ ሶስት አይነት መቃየሪያ ያላቸው እነሱም አንደኛ የሊጥ አንደኛ የእንቁላል መምቻ አንደኛ የኬክ መምቻ የትኛው ነው የሚቀያየረው እነዚህ መቀየሪያቸው ሶስት አይነት መቃየሪያ ያላቸው ይሄኛው ይወጣና የራሱ አንድ ይገባል ገብቶ ደግሞ ከዛ ደግሞ ታወጠዋለ። አውጠ ደግሞ ሌላ ተቀይረዋለ። የራሳቸው መቀየሪያ ያላቸው። የምትፈልገውን ዱቄት ስታስገባ በመቀየሪያው ትቀይራለህ። የኬክም ተፈለግ የኬክ መቀየሪያ ያላቸው፣ የእንቁላልም ከፈለግ የእንቁላል መቀየሪያ ያላቸው። የምን አገር ስሪት ነው እነዚህ? አንደኛ ብራንድ የሚባሉት የኮሪያ ብራንድ ናቸው። ዋጋቸውስ ምን ያህል ነው ይሄ ዋጋቸው እቺ 150 ሺ ትባላለች። ባለ 15 ቷ ኪሎ ወቅታ ወገበ 150 ሺ ማለት ነው። አዎ፣ 150 ሺ። ኦኬ። ከዚህ ተለቅ ያለ ነገር ካለ ስንሄድ እስኪ። ከነዚህ ተለቅ ያለ የሚባለው ደግሞ የነዚህ ዘር ተመሳሳይ 20 ኪሎ አለ። እነሱም ተመሳሳይ ስለሆኑ መቀያያሪያና የሊጥ ማውኪያ የኬክ መሙቻ አሉ። ዋጋው ስንት ነው የሱ? እሱ 170 ሺ። ምን በሲንግል ፌዝ ነው የሚሰሩት። በስሪ ፌዝ። ሲንግል ፌዝ ነው የሚሰሩት። በቤት ቆጣሪ ነው የሚሰሩት። ይሄኛው ደግሞ እዚያ ወቅት ተመሳሳይ ናቸው ግን ኛው ሀያ ኪሎ ነው ሀያ ኪሎ ሆኖ ሶስት አይነት መቀየሪያ አለው። ሶስት አይነት መቀየሪያ ሆኖት አንደኛ የሊጥ አንደኛ የኬክ አንደኛ እንቁላል መምቻ ይባላል። ከዛኛው ተመሳሳይ ናቸው። እነዚህ ሶስቶችም ተመሳሳይ ናቸው። ዋጋቸውም አንድ ነው። ስንት ናቸውም መቀሪያቸውም አንድ ናቸው። እነዚህ ሁለቱም ተመሳሳይ ናቸው። እነዛ ሶስቱም ተመሳሳይ ናቸው። እዚህ አብኩተን ነው አደለ፣ ወደ እንት ነው ወደ ማሽን የምንወስደው እዚህ ጋር እናወከዋለን። ከዛ ማኮፈሻ የሚባል አለ። ከዚህ ወቅቶ ወደ ማኮፈሻ ይገባል። ተማኮፈሻ ደግሞ ወደ መጋገሪያ ይገባል። እነዚህ የኬኬ እና የእንቁላል መምቻ ናቸው ብለናል። ሁለተኛ ደግሞ እነዚህ ጋ አሉ እዚ እነዚህ አሉ። ስምንት ኪሎ ስምንት ኪሎ አሉ። እዚህ ደግሞ አስራ ሁለት ኪሎ አለ። ስምንት ኪሎ የምንላቸው እነዚህ ደግሞ መቶ ስልሳ ሺህ እንላቸዋለን። የልጥ ብቻ ማውኪያ ናቸው። የልጥ ብቻ ናቸው ዋጋቸው። እነዚህ ሁለቶች ተመሳሳይ ናቸው። መቶ ስልሳ ሺህ ይባላሉ ዋጋቸው። ይኛው ደግሞ ኦዲያ ስንራመድ ደግሞ አስራ ሁለት ኪሎ ይባላል። 12 ኪሎ የምንላቸው ደግሞ 100 ዋጋቸው 175000። ሁሉም እዚህ ጋር እዚህ ቤት ውስጥ የምናገኛቸው ማሽኖች በሲንግል ፌዝ የሚሰሩ ናቸው። ሁሉቹ ተመሳሳይ ናቸው፣ በሲንግል ፌዝ ነው የሚሰሩት። ሶ በዋነኝነት ይህንን እነዚህ ሶስቱም የሊጥ ናቸው። እነዚህ ደግሞ የሊጥ የእንቁላል የኬክ አ ይህኛው ባለ ሁለት ፓትራ ይባላል። እሱኛው ባለ ሁለት ፓትራ ማለት በቤት ቆጣሪ የሚሰራ ነው። ሲንግል ፌዝ ናቸው፣ ሲንግል ፌዝ ሆኖ ችሏቱን ስናይ ደግሞ ስድስት ነጥብ ስምንት ነው። ባለ ሁለቱ 6.8 ኪሎ ሆኖ ይችኛዋ አለች፣ ይኸኛዋ አለ። አሁን ለምሳሌ ስንከፍተው እዚህ ጋ ይ ለፒዛ መጋገሪያም ይሆናል፣ ለዳቦ መጋገሪያም ይሆናል። ብዙ አይነት ነው የምንጠቀማቸው እዚህ ደግሞ ትልቅ ያ አለ፣ ባለ ሶስት አለ፣ ባለ ሶስት አለ፣ ባለ ስድስት አለ፣ ባለ ዘጠኝም አለን እሱኛውንም እናቀርባለን። ለምሳሌ እነዚህ ማሽኖች ዳቦውን ሲበስል የሆነ ምልክት ይሰጣሉ እና ምናልባት የቱ ጋ ናቸው ምልክት የሚሰጠው? አሁን ለምሳሌ የኛው ባለሁለቱ ፓትራ ማለት ነው፣ እዚህ ጋ አሉት። እነዚህ ማለት ታይመር ናቸው፣ ታይመር አለው። ለፒዛ ስትፈልግ ሌላኛውን ፓወር ታጠፈዋለህ ለፒዛ ስትፈልግ። ለዳቦ ስትጠቀም ደግሞ ሁለቱንም ማብራት ትችላለህ። ሁለቱን ታበራና የራሱ አላርም አለው፣ አላርም አለው። አላርሙ ሲጮህ አንተ ያዘጋጀውን ዳቦ እዚህ ጋር ተከተዋለህ። የበሰለውን አወጣ ያዘጋጀውን ዝጋ ትከተዋለ። አላርማ አለው ሲጮህ የራሱ ሲጮህ ያሰማሃል። ሲያሰማህ ከዛም በኋላ ታወጣና ሲበስል፣ የበሰለውን ታወጣና ያዘጋጀውን ዳቦ ዝጋ ትከተዋለ ማለት ነው። ኦኬ፣ ባለ ሁለት ፓትራ ነው አይደል? አዎ፣ ይህቺኛው ባለ ሁለት ነች። አንድ ፓትራ ምን ያህል ዳቦ ነው የሚይዘው? ይሄኛው ስንት ዳቦ ይዛል? ማለት ይሄኛው ስልሳ ስልሳ ነው። በአንዴ ስልሳ ነው የሚያወጣው ማለት ሰላሳ ሰላሳ። አዎ፣ አንዷ ሰላሳ ሰላሳ ነው የምትይዘው። በአንዴ ስልሳ ዳቦ ያወጣል። አሁን እንደዛ ሆኖ ደግሞ ይችኛው ባለ ሁለት ናት። ባለ ሶስት ደግሞ አለ። ባለ ሶስት ሆኖ ደግሞ ሰላሳ ሰላሳ ይዛል። በአንድ የሚያወጣው ዘጠና ዳቦ ነው የሚያወጣው። መቶ ሀምሳ ሺህ ትባላለች ዋጋ። ምክንያቱም መቶ ሀምሳ ሺህ የሆነችበት ምክንያት አንደኛ ብራንድ ናት። አንደኛ ብራንድ ስለሆነ መቶ ሀምሳ ሺህ ነው የሚባለው። አሁን የቻይና ሆኖ የቻይና አለ፣ የኮሪያ አለ፣ የጣሊያን አለ። እኛ ጋር ያለው ደግሞ የኮሪያ ሚዲን ኮሪያ ነው ያለው። እሱኛው አንደኛ ብራንድ ነው እኛ የምናቀርበው ማለት ነው። እስኪ ደግሞ ባለስንት ፓትራ ማሽን? ይሄኛው ከባለ ሁለቱ መካከለኛው ባለ ሶስት ይባላል። ትልቁ ባለ ሶስት ሆነ ማለት ሲንግል ፌዝ ነው። ሲንግል ፌዝ ሆኖ በቤት ቆጣሪ ነው የሚሰራው። በቤት ቆጣሪ ሆኖ ኪሎዋቱ ስንት ነው ብትለኛው፣ ለምሳሌ ኪሎዋቱ ዘጠኝ ኪሎዋት ነው። በቤት ቆጣሪ የሚሰራው ባለ ሶስት ይባላል። ዘጠኝ ኪሎዋት ከዛ ባለ ሶስት ሶስት ፓትራ ነው። በዚያ ላይም የሚያበስለው እስከሚግል አስር ደቂቃ ይፈጅብታል። ከጋለ በኋላ ፍጥነት አለው፣ ፍጥነት አላቸው። ስንት ያወጣል ብትለይ፣ በአንዴ ዘጠና ዳቦ ነው የሚያወጣው። ምክንያቱም በአንዴ ዘጠና ዳቦ አወጣ ማለት አንዷ ትሪ ሰላሳ ነው የምትይዘው። አንዷ ትሪ ሰላሳ አንዷ ትሪ ሰላሳ ስንት ሆነ ማለት ነው? ዘጠና ዘጠና ዳቦ ሆነ ማለት ነው። ኦኬ። ለምን ያህል ሰዓት ነው መስራት የሚጠበቅባቸው ሳያቋርጥ እነዚህ ማሽኖች ሁሌ ቀን ሙሉ ነው የሚሰሩት፣ አንተን ታልደከመ በስተቀር ቀን ሙሉ ሲሰሩ ነው የሚውሉት። የምን ብራንድ ነው? ብራንዳቸው አንድ ናቸው። ከሁሎችም ከማውኪያዎችም ከባለሁለቱ መጋገሪያ ብራንዳቸው አንደኛ ብራንድ የሚባለው ኮሪያ ናቸው። ሚዲን ኮሪያ ይባላሉ። ዋጋው ስንት ነው? ዋጋው የዚህኛው 165 ሺህ ይባላል። ከባለ ከባለሁለቱ ያን ያህል ልዩነት የለውም። ልዩነት የላቸውም። ምክንያቱም አንድ ትሪት ስለበለጠው ነው እንጂ አንድ ናቸው። እነዚህ ማሽኖች ባለሁለት ማሽን ይባላል። ባለሁለት ማሽን ማለት የሻይ ማፊያ፣ የቡና ማፊያ፣ የወተት ማፊያ ይባላል። እሱም አንደኛ ብራንድ ነው። አንደኛ ብራንድ ሆኖ የጣሊ ይባላል ላችምባሊ ይባላል። እሱኛው አውቶማቲክ ነው። አውቶማቲክ ነው ውሃውን ራሱ ነው ሲሞላ የሚያቆመው ራሱ ሲሞላ የሚያቆመው ማለት አንተ ትደቅነዋለህ፣ ነው ስደቅ፣ ነው ራሱ ሲሞላ ያቆማል። ራሱ ሲሞላ ሲያቆም እዚጋ ያሳያል። ቁጥር አላቸው፣ እዚጋ ሲሞላ ያሳያል። ከዛም በኋላ ደግሞ ሲሞላ አንተ አይተህ ትጠቀማለህ። የምትጠቀምበት ደግሞ ሻይ ሆነም ቡና ሆነም ወተት ሆነም የሚያስፈልገውን ታቀርባለህ ማለት ነው። ኛው ዋጋ ማለት ባለ ሁለቱ አንደኛ ብራንድ ስለሆነ የጣሊያን ዋጋ ስለሆነ የኛው ብራንዳቸው የጣሊያን ናቸው ወደ ዋጋቸው ስንሄድ ደግሞ 50 ሺ ይባሉ። እንግዲያውስ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄን ይመስላል። የተለያዩ ዘመናዊ የዳቦ መጋገሪያ ማሽን ስትፈልጉ እስክሪን ላይ በሚታየው ስልክ እየደወላችሁ ባለሙያውን ወይም ደግሞ ወንድሜን ማግኘት ትችላላችሁ። እንግዲያውስ በሌላ ቀን በሌላ ፕሮግራም እስከምንገናኝ መልካም ቀን፣ እናመሰግናለን።